አንተ፣ ዛሬ ማነው ስምህ? ዮሐንስ። ስንት አመት ነው? አስራ አራት አመት። የየት ሀገር ልጅ ነው? የአዲስ አበባ? ለምን አለቀስክ? ለበድያቸዋለሁ። እግዚአብሔር ጀምሮ እስከ አስተማሪ እስከ ቤተሰቦች ሁሉንም በድያለሁ። ታናሽ ወንድሜን ሳይቀር በድያለሁ። አስተማሪንም? አዎ ቤተሰብህንም? አዎ እህቴ እዚህ አለች፣ በጣም በድያታለሁ። እዚህ አለች። ነይ እስቲ ነይ፣ የዮሐንስ እህት በፍቼ ነበረ ያኔ በዚያን ጊዜ ሙቶኜ የማልረባ ካንተ ተለይቼ እንዲዋል ተውከኝ በፍቅር አዳንክኝ። በምትወደው ልጅ በኢየሱስ ታርከ ጠፍቼ ነበረ ያኔ በዚያን ጊዜ ሙቶኜ ማረባ ካንተ ተለይቼ

ሌቶ አንቺ ነሽ ያመጣሽው። ና አስራ አራት ዓመት ምን አድርገን የበደልካቸው? ሰርቃለሁ። ምን እላለሁ? ብር ሰርቃለሁ እና ወረቀት ጠቅልዬ እዛው አጨሳለሁ። ወረቀት ጠቅልላ እዛው ታጨሳል? እዛው አጨሳለሁ። ራቅ ብለህ ከሄድክ ይጠራዋል። ለምንድን ነው የምታጨሱ አባት? የሆነ ሰሞን በቅርቡ ያስቸው የያስኳቸው ጓደኞቼ ከዛ በፊት እነሱ መክረውኝ ትምህርት ቤት ያስገቡኝ ጊዜ ጥሩ ጥሩ ጓደኞች ነበሩኝ። ከዛ ከነሱ ርቄ ወደ መጥፎ ጓደኛ ስልክ ወደሚሰርቅ ገብቼ ከነሱ ጋር ስልክ መስረድ ጀመርኩኝ። አንድ ጊዜ ሁላ ትምህርት ቤት ውስጥም ሰርኬ ያውቃሉ። ተይዤ ቢሮ ትምህርት ቤት ቢሮ ተይዛ እናቴ ለምን እንዴት እንደዚህ ምናምን ብለው ሲጤቆ? ጎሮ ቤቴም እንደው እሷ በጣም ከእናቴ በጣም ከሁሉም ሰዎች እንትን ነገር ነው ይተዋወቃሉ፣ በጣም እና ዋሽታሊ ምናምን ነው እንዳልቀጣ ያደረገችኝ እና በነፃ ይዛን ጊዜም ተተተውች ያሉ ምን ተሰማ ሳስተምር እዚህ በመጀመሪያ ቀን ምንም ደስ አይለኝም ነበር። ምጽፎው ምጽሑፍም የሚያስጠላ ነበር። በሁለተኛና በአሁኑ ምናምን በተለይ በዛሬና በትናንትና ጊዜ ግን በጣም በጣም አእምሮዬን የተቆጣጠረው ትምህርት ነው። ማታ ቁጭ ብዬ ሳስበው ነበር እና ባልፈ ትምህርቱን ጽፌ ባያምርም እንዲገባኝ አርጌ እጽፈዋለሁ። የሚያስጠላ ምንም ጽፌ እንዲገባኝ አርጌ እጽፈዋለሁ እና እኔ መጽሐፍ ቅዱስና ደብተር ላለመሸከም ላለእህት ተሸከሚ ልኝ ነው የምላት። ያዥልኝ እኔ አንድ ያዥልኝ፣ እኔ አልፈልግ እላታለሁ። ከዚህ ስንወጣ ያዥልኝ እላታለሁ። እኔ ግን እንደዛ የያዝኩት ደክሞ ይሆናን አይደለም፣ በመጽሐፍ ቅዱስ ስለማፍር ስለምታፍር ህፃን እያለውኝ ከሁሉም ጎበዝ ነው ነገር ስለሆንኩኝ አስተማሪው የኔ አስተማሪ የቸርች አስተማሪ በሼክ አምስት መቶ ብር ጽፎ ለእኔ ሰጥቶኝ ነበር የዛን ጊዜ እና በሁሉም ተወዳጅ ነበርኩኝ። የሆነ ሰሞን ነው እንደዚህ ወደ ስልክ ስርቆት ስገባ ምናምን፣ ከዛ መጽሐፍ ቅዱስ መያዝ በቃ እንትን ማለት እና እናቴን በጣም ነው መበደላት። አንድ ነገር ባጠፋው በቃ እናቴ በየቀኑ እንዳለቀሰች ነው። አባቴ ነኝ በእኛ ፊት ማይናደድ ይመስላል። እኔ ያቅበታለሁ፣ በኋላው ብቻውን ያ ይናደዳል ምን ይላል። ከዛም የተነሳ ታላላቆቹ ታላላቅ ወንድሞቹ ማለት በሀያ አመት፣ በአስራ ሁለት አመት ሆናን አካባቢ የሚበልጡት ወንድሞቹ ሽበት አያወጡ እሱ ግን ሽበት በሽበት ነው እንዳለ ነጭ በነጭ ነው። በእናንተ ፊት አይናደድም፣ አይናደድም አንተ እንዴት ታቀበታለ? ግን አዎ፣ በጣም ነው የሚናደደው፣ በጣም ነው የሚያዝ ነው። በእኔ ምክንያት ሙት ሙት ይኖላል፣ በቃ እሱ መሞት ነው የሚሻለው፣ ከኔ ከቤተሰባችን ሁላችንም፣ በቃ ሁሉም እነሱ ጸበኛ ሰዎች የሚያከብሩ ምናምን ሰዎች የሚወዳቸው ነው። እኔ ግን ከነሱ አለፍ ብዬ ወንድሜ ላይ እሱን ልገለው ቢላ አውጥቼ አውቃለሁ። ትንሹ ወንድሜ ያለ በሶስት ዓመት ሚያስ እሱን ለመግደል አዎ፣ እሱን ለመግደል ቢላ አውጥቼ አውቃለሁ። አሁ በመኮቱ ቢላ አውጥቼ እሱን ለመግደል አዘጋጅቼ ነበረ እና ቀን በቀን ከእሱ ጋር ንህጣላ ነው እሱን በመተወት ቁጥር እኔ ጥፋት ሳያጠፋ ሄዶ ይናገርብኛል ሳጨስ ይናገርብኛል። ለዚህ በጣም ነው እኔ የምጠላው። ስታጨስ ይናገርብሀል? ስለዚህ ትጠላዋለህ? አዎ፣ በጣም ነው እጠለው። እና እሱ መግደል ነው የምፈልገው የነበረው እና እኔ ወንድሜ አዎ፣ ከስሜቴ መለስ ስል ከስሜቴ መለስ ስል ለምን ለምን ለምን እንደዚህ ማድረግ እፈልጋለሁ እላለሁ። እናቴን በድያታለሁ እና በጣም ነው መሐዝናት አንድ ጊዜ አባቴ አባተን እንዲህ በጣም ከመረበሽ የተነሳ ትምህርት ቤት አንዴ እናቴ አንዴ አባቴ አንዴ እናቴ አንዴ አባቴ ስለሚጠሩ አንድ ጊዜ ሁለቱም ይጠሩ ተብለው ስለኔ ችግር ስለኔ እንትን ነገሯቸው፣ ነው ትቀያይራለ። እሺ እና አሁን አባ አባቴንም እናቴንም ይቅርታ መጠየቅ እፈልጋለሁ። አንዷ እህት ያለችኝ ከኔ አንድ ሶስት ዓመት ታላቅ አንድ እህት ያለችኝ እና እሷን እንደ ታላቅ አይደለም ማያት አባቴን ይቅርታ መጠየቅ እፈልጋለሁ። ይቅር በለኝ አባባ። እናቴንም እማማ ነው ምላት። በሰዎች ፊት የዛን ጊዜ ስልክ የዘረቁ ጊዜ በጣም ነው ያፈረችው። ታናሽ ወንድሜንና ሁለቱ እህቶቼን እጠይቃቸዋለሁ፣ እሷንም ከዛ አስተማሪዎቼ ነው። መጀመሪያ ግን ማለት የምፈልገው እግዚአብሔር ነው፣ ምክንያቱም በድዩ አሉ በሜድ ፍቅር አለን ሚሉ የወደደውን ሚወድ ሞልቷል በሃገሩ መች እንደዚህ ሆነና